ጻድቃኔ ማርያም ምን ተፈጠረ? ማንም ያልጠበቀው ክስተት የአዲስ አበባ ወጣቶች ምን ገጠማቸው? ለነፍሴ ዋጋ እግሬ ነጭ፣ ለነፍሴ ዋጋ እግሬ ነጭ፣ ለነፍሴ ዋጋ እግሬ ነጭ። ሰላም ሰላም፣ ውድ የዩቱብ ተመል ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንጀምር፣ ስንል በልዑል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱን። ወክተና አዳዲስ መረጃ ስለ ቅድስት ቤተክርስቲያናችን ዛሬም ወደ እናንተ ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ወደድን። ወደ መጀመሪያው ቪዲዮ እንለፍ። ቅዱስ ያዕቆብ ዘስሩግ ድንግል ማርያምን ለማመስገን እንዲህ ይላል፣ በቅድስና ውበት ስለተሞላችሁ ንጽሕት ድንግል እናገር ዘንድ አንደበቴ ብቁ አይደለም። የተራ ቀለማት መዋሃድ ለማይመጥኗት ለዚህች እጅግ ክብርት እንዴት ያለ ስዕል ልሳል። ውበቷ ከኔ መጠበብ በላይ ነው። አይምሮዬም እንዲህ ስላት አልፈቅድለትም የድንግል ማርያምን ክብሯን ከመግለጥ ፀሐይን ከነ ብርሃናና ከነ ሙቀቷ መሳል ይቀላል። ምናልባት የፀሐይ ጨረር በስዕል ሊቀመጥ ይችል ይሆናል። ስለ እርሷ የሚነገረውን ነገር ግን አሟልቶ ለመስበክ አይቻል። እርሷን ከነማን ጋር መመደብ ይቻላል? ከደናግል ጋር፣ ከቅዱሳን ጋር፣ ከንጹሃን ጋር፣ ከአገቡ ሴቶች ጋር፣ ከእናቶች ጋር፣ ከአገልጋዮች ጋር። እነሆ የድንግልናን ማህተም ከወተት ጋር የያዘ ሰውነቷን ይሁ መውለዷንም ከታተመ ማህፀኗ ጋር እዩ። ከደናግል መካከል ናት ስል ህፃን ይዛ ስታጠባ አያታለሁ። ከዮሴፍ ጋር ትኖራለች ስል በጋብቻ ቃል ኪዳን እንዳልታሰረች አያለሁ። ስለ እርሷ እንድናገር ፍቅር ያስገድደኛል። የክብሯ ከፍታ ግን ያስቸግረኛል። ከቶ ምን ባደርግ ይሻለኛል? ስለ እርሷ ለመናገር ብቁ እንዳልሆንኩ በግልጽ እናገራለሁ። ከፍቅር የተነሳ ግን ተመልሼ መናገር ያምረኛል። ሱራፌል ከሳቱ የሚሸሸጉለትን የእርሱን ከንፈሮች በብሩካን ከንፈሮቿ የሳመች እርሷ የተባረከች ናት። አለማት ህይወትን የጠጡበትን ምንጭ እርሱን ያጠባች እርሷ የተባረከች ናት። እንግዲህ ለመምህራችን ቃሎትን ያሰማልን ተስፋ መንግስተ ሰማያትን ያወርስልን ለማለት ትፈልጋለሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። እንግዲህ በጻድቃኔ ማርያም በደመቀ ሁኔታ ይሄ ክብረ በዓል እየተከበረ ይገኛል። ኦርቶዶክሳኖች፣ በመላው ዓለም ላይ ይህን ቪዲዮ የምትከታተሉ ሰዎች በደመቀ ሁኔታ የእመቤታችን የቅድስት ድንግል ማርያም ክብረ በዓሏ መከበሩ ቀጥሏል ማለት ነው። እስቲ ጻድቃኔ ማርያም ምን ተፈጠረ የሚለውን ቪዲዮ አለ እነሱን ቪዲዮች ተመልክተን እንመለስ ጻድቃኔ ማርያም ምን ተፈጠረ? ሁላችሁም ኦርቶዶክሳውያን ይሄን ቪዲዮ ሼር፣ ፎቢሊ ሪፖስት አድርጉት። ኮመንት ላይ የገባችሁ ደግሞ የጻድቃኔ ማርያም የጻድቃኔ ማርያም ያላችሁ ኮሜንቱን አጨናንቁት። የፊታችን ግንቦት የእመቤታችን የቅድስት ድንግል ማርያም የመገደል በዓል በጻድቃኔ ማርያም፣ በሽብሻቦ ማርያም በታላቅ ድምቀት ይከበራል። ይሄን ባለ ባለው አራቱ የኢትዮጵያ አቅጣጫዎች ብዙ ሺህ ኦርቶዶክሳውያን በየዓመቱ ግንቦታል ወደ ሽብሻቦ ማርያም ወደ ጻድቃኔ ማርያም ይመጣሉ። እንዴው የእመቤታችንን በዓል በጻድቃኔ ማርያም ለባ የመቤታችንን በረከት ማግኘት ለመምጣት ያሰባችሁ ኦርቶዶክስ አዊ ጻድቃኔ ማርያም መንገዱ ሰላም ነው፣ ሀገሩ ሰላም ነው። ምንም አይነት የጸጥታ ስጋት ስለሌለ መታችሁ በነፃነት የእመቤታችንን ባዓላምብራችሁ በረከት ማግኘት ትችላላችሁ። ወደ ጻድቃኔ ማርያም ስትጓዙ በመንገዳችሁ ላይ መቶ ስድሳ ዘጠነኛው ኪሎሜትር ላይ በነብር የምትጠበቀው የእመቤታችን ስለ የለበሰሩባጥር ጻድቃኔ የምትመጡ እንግዶቻችን ሁላችሁ እናታችን ሽብሻቦ ማርያም በያሉት አትሳለሙ በረከቷን ሳታገኙ በፍጹም እንዳታልኩት አባቶቻችን ከወዲሁ ተዘጋጅተው እየጠበቋችሁ ነው። ገብታችሁ ተሳልማችሁ በረከቷን አግኝታችሁ ወደ ጻድቃኔ ልትሄድ እያሉ አባቶች መልእክት እያስተላለፉ ነው። እናታችን የሽብሻቦዋ ማርያም ለደጇ ለቤቷ ታብቃችሁ። እናታችን የጻድቃኔዋ ማርያም ሁላችሁንም ኦርቶዶክሳውያንም ለደጇ ለቤቷ ታብቃችሁ። አትደንግጡ። ጻድቃኔ ማርያም ሰላም ነው፣ መንገዱ ሰላም ነው፣ ሀገሩ ሰላም ነው። ምንም አይነት የጸጥታ ስጋት የለም። እስኪ ሁላችሁም ኦርቶዶክሳውያን ኮመንት ላይ የገባችው ኮመንቱን የጻድቃኔዋ ማርያም የጻድቃኔዋ ማርያም እያላችሁ አጨናንቁት። ይሄ ቪዲዮ ብዙ ስጋት ውስጥ ያሉ ኦርቶዶክሳውያን ጋር እንዲደርስ ጻድቃኔ ማርያም ሰላም እንደሆነ እንዲያውቁ ደጋግማችሁ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ዲዩት አድርጉት። የፊታችን ግንቦት አንድ የመቤታችን የቅዱስ ድንግል ማርያም የመገለጥ በዓል በጻድቃኔዋ ማርያም በሽብሻቦ ማርያም በታላቅ ድምቀት ይከበራል። በየአመቱ ከአራቱም የኢትዮጵያ አቅጣጫዎች ብዙ ሺህ ኦርቶዶክሳውያን ወደ ጻድቃኔ ማርያም እንደምትመጡ ይታወቃል። ዘንድሮም ጻድቃኔ ማርያም እንድትመጡ እንፈልጋለን። እየጠበቅናችሁ ነው። ጻድቃኔ ማርያም ስትመጡ ግን መቶ ስልሳ ዘጠነኛው ኪሎ ሜትር ላይ ተአምረኛ እናታችን አሁን ያለንባትን የሽብሻቦ ማርያም ገዳምን ታገኛላችሁ። ጻድቃኔ የምትመጡ እንግዶቻችን ሁላችሁም እየገባችሁ እናታችን ሽብሻቦ ማርያም ገዳምን እየተሳለማችሁ በረከት እንዲያገኛችሁ እንድትሄዱ አባቶች ጥሪ እያቀረቡ ነው። አባቶቻችን ተዘጋጅተው እየጠበቋችሁ ነው። የጻድቃኔ እንግዲህ ቪዲዮ እንደተመለከታችሁ ነው። አትደንግጡ! አትደንግጡ! የእመቤታችን የቅድስት ድንግል ማርያም ክብረ በዓል የአዲስ አበባ ሳይቀር ሆ ብሎ ወጥቶ በደብረ ብርሃን ሰላ ድንጋይ ተገኝቶ የእመቤታችን የቅድስት ድንግል ማርያምን ዓመታዊ የክብረ በዓል እንደዚህ በደመቀ ሁኔታ እያከበርን እንገኛለን። እግዚአብሔር አምላክ ስለ ሁሉም ነገር እየተመሰገን ይሁን ለማለት ፈልጋለሁ። እስቲ ወደ ቀጣዩ መረጃ እንለፍ። ከደቡብ ኢትዮጵያ ሰበር የሚባል መረጃ አሁን ደርሶናል። ወደ ቪዲዮ በደቡብ ላይ ኦርቶዶክሳውያን የለም የምትሉት ዛሬ ታምር ልነግራችሁ ነው። በወላይታ ላይ አርባ ዓመታት ያስቆጠረውን ደብረ መንከራት አቡነ ተክለ ሃይማኖት ገዳም ልናስመርቅ አምስት ቀናት ቀርቷል። ስለዚህ የህዝብ ማበል ማየት ከፈለጋችሁ ነገ አራት ላይ እንዳትቀሩ ኦርቶዶክሳዊያን። ትንሽ ለፊኒሺንግ የሚሆኑት መሆኑት እቃዎቹ ስለሚቀሩ ሁላችሁም በዚህ አካውንት ያላችሁ ትናግዛችሁ የበረከቱ ተሳታፊ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። ይሄንን መልዕክት ከምንም ጊዜ በላይ ሼር፣ ኮፒ ሊንክ፣ እርፎስ አድርጉት። ሁላችሁም እዛው እንገናኝ። ወላይታ ላይ ኦርቶዶክሳዊ የለም። አዎ ወላይታ ላይ ኦርቶዶክሳዊ የለም እያላችሁ ወላይታን የምታሙ ይልቅ ወላይታ ላይ የመጀመሪያው ሃይማኖት የኦርቶዶክስ ተዋህዶ እምነት እንደሆነ ታውቃላችሁ። ለማንኛውም ለዚህ ማስረጃ እንዲሆነኝ አንድ ታሪካዊ ቦታ ላይ በወላይታ ስወዶ እገኛለሁ። ይሄ የምትመለከቱት በወላይታ ስወዶ በተለምዶ አሮጌ አራዳ ሰፈር ተብሎ በሚጠራው የሚገኝ የስምንት መቶ አመት እድሜ ያለው የደብረ መንክራት የአባታችን የአቡነ ተክለ ሃይማኖት ገዳም ነው። እንግዲህ በወላይታ ሶዶ 800 አመት እድሜ ያለው ሃይማኖት የለም። ያ ማለት የኦርቶዶክስ ተዋህዶ እምነት በወላይታ ሶዶ የመጀመሪያዋ እምነት ነች ማለት ነው። ይልቅ ዛሬ አንድ የምስራች ይዤላችሁ መጥቻለሁ። ኤኳላይ የምትመለከቱት ህንጻ ቤተ ክርስቲያን መሰረተ ድንጋዩ ከተቀመጠ የዛሬ 38 አመት ነው። ብዙዎቻችን የምናውቃቸው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ሶስተኛው ፓትራሪክ የነበሩት አባታችን አቡነ ተክለ ሃይማኖት ወይም በወላይታ ህዝብ አጠራር አባ መላኩ በዚህ ታላቅ ገዳም ለ40 አመታት በመንኩስና ኖረዋል። በመንኩስና ከዚህ ነበረ ተመርጠው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስተኛ ፓትራሪክ ሆኖ የተመረጡት። ከዛም ከብትርክናቸው በኋላ አባቶች ቅዱሳንን ይዘው በመምጣት የዛሬ 38 አመት በዚህ ቦታ ላይ የዚህን ህንጻ ቤተክርስቲያን መሰረተ ድንጋይ አስቀመጡ። ከዛሬ 38 ዓመት በፊት የተጀመረው ሕንጻ ቤተ ክርስቲያን የሚመረቅበት ቀን ግንቦት 24 ነውና እግዚአብሔር ፈቅዶ ካደረሳችሁ ሁላችሁም የዚህ ደስታ ተካፋይ እንድትሆኑ ጥሪያችንን እናስተላልፋለን። ማንም በወላይታ ሶዶ ግንቦት 24 ለጻድቁ የአባታችን የአቡነ ተክለ ሃይማኖት ሕንጻ ቤተ ክርስቲያን ምረቃ ወላይታ ሶዶ ላይ እንዳይቀር፣ ለተክልዬ ምረቃ ግንቦት 24 ማንም እንዳይቀር። እንግዲህ ቪዲዮ እንደተመለከታችሁ ነው። በደቡብ ኢትዮጵያ ብዙ ዓመት ያስቆጠረ የአቡነ ተክለ ሃይማኖት ቤት እንግዲህ ሊመረቅ ጥቂት ቀናት እንደቀሩ የተዋሕዶ ልጆች እየነገሩ እንገኛለን። እንግዲህ እንደ ሁለታ ኦርቶዶክሲያን በሃይማኖት የጠነከረ በሕይወቴ አይቻላቅም፣ ብዙ ብዙ ሰቆቃ፣ ብዙ መከራ እየደረሰባቸው እስካሁን ድረስ ግን በማኅተባቸው የጨሙ የታምኑ ብዙ ኦርቶዶክሲያን ባለማኅተቦች ያሉባት ደቡብ ክልልነሽ ማለት ነው። እንኳን ደስ ያላችሁ ለማለት ፈልጋለሁ። ቤተክርስቲያን በየቦታው እየተተከለ እየተመረቀ በየሳምንቱ እያስመረቀ እንገኛለን። አባቶቻችን ቤተክርስቲያንን እየሰሩ ይገኛሉ። እኛም ደግሞ መመረቅን መሰልቸት የለብንም ለማለት እፈልጋለሁ። እንኳን ደስ ያላችሁ። ኮመንት ላይ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ እያላችሁ ሁላችሁም እንጽፉ በሉል እግዚአብሔር ስም ጠይቃለሁ። እስቲ ወደ መጨረሻው ቪዲዮ እንለፍ። ግንቦት ሃያ አንድ ቀን ላይ ደብረ ምጥማቅ ብለን ስናከብር በዚህ ቀን እናታችን ቅድስት ድንግል ማርያም ምን ያደረገችበት ዕለት ነው ስለምንስ ነው የምናከብረው ስንል የአርያም ንግስት የሆነች የሰማይና የምድር እመቤት የሰውነታችን መመኪያ እናታችን ቅድስት ድንግል ማርያም በዚች ዕለት በምድረ ግብጽ ለተከታታይ ቀናት የተገለጠችበት ዕለት ነው። አስተውሉ እግዚአብሔር ቤተሰቦች ለተከታታይ ቀናት የተገለጠችበት ዕለት ነው። ለዚህ ነው ይህንን ዓመታዊ ክብረ አስተውሉ። ስለዚህ ግንቦት ሃያ አንድ ቀን ላይ በዚህ ዕለት ምን ያደረገችበት ነው ስንል አምላክን የወለደች መቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ደብረ ምጥማቅ እየተባለበትን ምክንያት በዚሁ እንድታውቁ ማለት ነው። በደብረ ምጥማቅ ቦታ ላይ ማለት ነው። በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጽ ስለመታየቱ በግልጽ እየታየች የተገለጠችበት ስለሆነ ይህንን በዓል እናከብራለን ማለት ነው። አስተውሉ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ለምእመናን ሁሉ እናታችን ንጽህተ ንጹሃን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ግንቦታ አንድ ቀን ላይ ተገልጣለች ማለት ነው። ይህንን ነው ዛሬ አመታዊ ክብረ በዓል የምናከብረው። ታዲያ ይህንን አመታዊ ክብረ በዓል በዚህ ምክንያት ነው ስንል ጥንተ ታሪኩን መመልከት ያስፈልጋል። እናታችን ቅድስት ድንግል ማርያም ተገለጠች ስትል እንዴት ተገለጠች ስንል፣ እንዴት እንዴት ነው የተገለጠችው የሚለውን ማወቅ ያስፈልጋል። ጥንተ ታሪኩ እንደምንድን ነው ካልን ደግሞ ለስማ ጠራሩ ስግደት ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብፅና ወደ ኢትዮጵያ በተሰደደ ጊዜ ከእናቱ ከቅድስት ድንግል ማርያም እንደዚሁም ከዮሴፍና ከሰሎሜ ጋራ ሆኖ እግዚአብሔር አምላካችን በተሰደደ ጊዜ፣ ወደ ግብፅና ወደ ኢትዮጵያ በተሰደደ ጊዜ በዛሬው ዕለት ግንቦት አንድ ቀን ላይ ደብረ ምጥማቅ በሚባለ ቦታ ላይ አርፎ ነበረ። ያስተውሉ። ይህ መቼ ነው የሆነው ስንል በስደቱ ጊዜ ማለት ነው ክርስቶስ ወደ ምድረ ግብፅና ወደ ኢትዮጵያ በተሰደደ ጊዜ ማለት ነው። አስተውሉ። በዚያ ጊዜ ታዲያ ደብረ ምጥማቅ በሚባል ቦታ ላይ አርፎ ነበረ። ታዲያ በደብረ ምጥማቅ ቦታ ላይ በሚያርፉ ጊዜ ቦታው ጥሩ ቦታ ስለነበረ ቦታውን ባርኮ ለዘላለም የእናቱ መገለጫ እንዲሆን ለዘላለም የአንቺ መገለጫ ይሁን ብሎ ያንን ቦታ ለእናታችን ለቅድስት ድንግል ማርያም ቃል ኪዳን ገብቶላት ነበረ። የእናታችን የቅድስት ድንግል ማርያም መገለጫ ቦታ እንዲሆን የትኛው ቦታ ስንል ደግሞ ደብረ ምጥማቅ የሚባለው ቦታ ማለት ነው። አስተውሉ ይህንን ታዲያ ቃል ኪዳን ገብቶላት ነበረ ለእናታችን ለቅድስት ድንግል ማርያም። ታዲያ ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ ወይም ደግሞ ቤተክርስቲያን ታንጾ በት ገዳም ሆኖ የበርካታ መነኮሳት ቤት ሆኖ ነበረ። አስተውሉ በስሟ ተሰይሞ ደብረ ምጥማቅ ተብሎ ያ ቦታ ደብረ ምጥማቅ ተብሎ ገዳም ተገድሞ የበርካታ የመነኮሳት ቤት ሆኖ ነበረ። ታዲያ እመቤታችን ቅድስት ድንግል ማርያም እግዚአብሔር አምላክ ለእርሷ መገለጫ ይሆን ዘንድ ደብረ ምጥማቅ የተባለ ወደ ቦታ ቃል ኪዳን ገብቶላት ነበርና መቤታችን በልጇ ፍቃድ ግንቦት ሀያ አንድ ቀን ላይ አዕላፍ መልአክትን ጻድቃን ሰማዕታትን አስከትላ በዚህ ቀን መታለች ማለት ነው። በጉልላቱ በላይ ሆና ለሁሉም ምእመናን ለአማኙም ለኢአማንያኑም ሁሉ መቤታችን ቅድስት ድንግል ማርያም በዛ በተሰራው ደብረ ምጥማቅ ቦታ ላይ በተሰራው ቤተክርስቲያን ጉልላት ላይ በብርሃን መቀመጫ ቁጭ ብላ ተገልጣላቸው ነበረ። አስተውል እግዚአብሔር ቤተሰዎች፣ በዚያም ታዲያ ህዝበ ክርስቲያንም አሕዛብም ተሰብስበው ለአምስት ቀናት ከእመቤታችን ከእናታችን ከቅድስት ድንግል ማርያም ከመብርሃን ጋራ ሰንብተዋል ማለት ነው። አስተውሉ እመቤታችን ቅድስት ድንግል ማርያም ግንቦት 21 ቀን ላይ ተገልጣለች። ለአምስት ተከታታይ ቀን ከግንቦት 21 እስከ ግንቦት 25 ቀን ይከበራል ማለት ነው ይህ ክብረ በዓል አሰውሉ ለአምስት ተከታታይ ቀናት በቤታችን ቅድስት ድንግል ማርያም ተገልጣለች። አሰውሉ ልብ ልንለው ልናስተውል የሚገባ ነገር እንኳን የአርያም ንግሥት የአምላክናት እናቱ እናታችን ቅድስት ድንግል ማርያም ተገልጣ ይቅርና በዚህ ዓለም ያሉ አሰውሉ በዚህ ዓለም ያሉ ዝነኛ፣ ታዋቂ ሰዎች እንኳን ከአንድ ቦታ ወደ አንድ ቦታ በሚዘዋውርበት ሰዓት ላይ እነዛን ሰዎች ለማየት የዘመናችን ሰው እንዴት ነው የሚጓጓው? እንዴት ነው የሚቸኩሉ? የእግዚአብሔር ቤተ ሰዎች መቤታችን ቅድስት ድንግል ማርያም መመልከት ታዲያ ምን ያህል ደስታን ይሰጥ ይሆን? መቤታችንን በአካል መመልከት አይደለም ስሟን መጥራት ነፍስን ከሥጋ ይመለየት የሚችል ጣዕምና ደስ አለው። ይህ የሚሆነው ታዲያ ለገባው ለሚገባው ነው። እግዚአብሔር ላድለው የደብረ ምጥማቅና የአካባቢዋ ሰዎች ለመቤታችን ለእናታችን ለቅድስት ድንግል ማርያም ይሰግዱላት ነበረ፣ ያመሰግኗት ነበረ። ከመቤታችን ጋር የሚቆይባቸው ቀናት፣ የዘላለም የሕይወት ስንቅ የሚይዙባቸው ቀናት ነበረ። ምክንያቱም ፈልገው የማያጡት የሚያጡት ነገር አልነበረም፣ ጠይቀው የማይፈጸምላቸው ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ሁሉ ለድንግል እናታችን ድንግል ማርያም ለእናታችን ለቅዱስ ድንግል ማርያም ሲሰግዱ ይታዩ ነበር። በእነዚህ ተከታታይ አምስት ቀናት አስተውሉ። እግዚአብሔር ይተወል ሲሰግዱ ይታዩ ነበረ። እመቤታችን ቅድስት ድንግል ማርያም ታዲያ እየመጡ ሲሰግዱላት ሲያመሰግኗት ዝም ብላ አልተመለከተቻቸውም። እነርሱ በሰገዱላት ልክ እነርሱ ባመሰግኗት ልክ ደግማ ደጋግማ ትባርካቸው ነበረ። ዛሬም እኛ ይህን ዓመታዊ ክብር አልስና ክብር እናታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ እንደባረከቻቸው ሁሉ ዛሬም እኛን ምዕመናኖቿን እንድትባርከን ነው። ሰላሙን እንድትሰጠን ነው። እናታችን ንጽህተ ንጹሐን ቅድስት ድንግል ማርያም ሰላሙን ታምጣልን በእውነት በረከተ ረድኤቷ በሁላችን ላይ ደርብን። ሀገራችን ኢትዮጵያን ታስብልን፣ የአስራት ሀገሯን ታሳስብልን። እግዚአብሔር የተሰዎች። እነዚህ እርሷን ያዩ አይኖች የታደሉ ናቸው በእውነት። እንግዲህ ቪዲዮ እንደተመለከታችሁ ነቱ አድሪዎች አስተያየታችሁን ኮመንት ላይ እንታስቀምጡልን ልን በሉ እግዚአብሔር እንጠይቃለን። በቀጣይ ወቅታዊና አዳዲስ መረጃ እስከምንገናኝ ድረስ ሰላም ቆዩ። በድጋሚ እንኳን ለእመቤታችን ለቅድስት ማርያም ዓመታዊ የክብረ በዓል ሰላም አድረሳችሁ። በደመቀ ሁኔታ እየተከበረ ይገኛል ክብረ በዓሏ። እግዚአብሔር አምላክ የተመሰገነውን። እንግዲህ ውጭ ሀገር ላይ የምትገኙት ወጪ ወንድሞቼ እዚህ ሆናችሁ እንዲሰማችሁ እያደረግን እንገኛለን። በቪዲዮው ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ወቅታዊ አዳዲስ መረጃ ተመልሰን እንመጣለን። እንወዳችኋለን። ሰላም ቆዩ።